ማይ ክራይቴሪያ እነማን አንድ አምቢሽስ መሆን አለብን። በጣም አምቢሽስ እኔ ዴሊንግ ብሮክ ፖቴንሻል ያለው ሰው ምናምሱ ይከብደኛል። በስተቀኝ በኩል የሚገኘው ሰላም ግቡ የሚለው ታፔላ በኮሊደር ልማት ምክንያት ስለተነሳ፣ ሰላም ግቡ። ሰላም እንዴት ናችሁ? እንዴት ከርማችኋል? እንዴት ሰምታችኋል? እንዴት ቆይታችኋል? የተከበራችሁ የዘካስኒ ቤተሰቦች እንኳን በደህና መጣችሁ ወደ ቻናሌ። ዛሬም እንደተለመደው የተለያዩ ቪዲዮዎችን ሰብስቤ ይዤላችሁ መጥቻለሁ። ያዝናናሉ፣ ያስተምራሉ ብዬ አሰብኳቸው። እንደምትወዷቸው፣ እንደምትዝናኑባቸው ተስፋ አደርጋለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ቪዲዮ ከተመቻችሁ ደግሞ ላይክ እያደረጋችሁ አብራችሁ ቆዩ። ከሰሞኑን አንድ ወረርሽኝ አዲስ አበባ ላይ ተከስቷል እየተባለ እየተወራ ነው ያለው። አብዛኛው ሰው ወረርሽኙ መቼ ነው ሰፈራችን የሚደርሰው እያለ ነው በተለይ እኔ በዚህ መንደር እንግዲህ ከባድ የተባለ የጭፈራ ወረርሽኝ ተከስቷል እየተባለ ነው። ሰዎች መጨፈራቸውን ማቆም አልቻሉም። ዞር ዞር እያለን እንቀኝ አሁኑ ነው። አረ በፈጠራችሁ ድረሱልን! ስትራፖል ይጋለን ነው። ምን ማድረግ እንዳለብን አልገባንም። ይኸው ሰው ቀናችን ነው ዛሬ ይኸው ሰውነታችን ከመጨፈር ላይ ቆም አልቻለም። ኦለ መጀመሪያ ላይ ሰላማዊ ምሽት እያሳለፍን ነበር ከዛ በኋላ ባላሰብነው ምክንያት ሁላችንም ተነስተን ጨፈረ በጨፈር ጀመር ማለት ነው መጀመሪያ ላይ ደስ ብሎ መስለን ነበር ለካ ነገሩ ሌላ ነው የጨፈረ ወረርሽኝ ይዞን ነው ኧረ ድረሱልን እኛ ማመስጠን ያለ ነው አታግዙንም ወይ የወረርሽኝ በጣም ኤነርጂያችንን የሚያነቃቃ ይመስለኛል ሰፈራችን እስኪደርስ ደርስ በትዕግስት እንጠብቁላችንም ከአዲስ አበባ ወልቂጤ የምትጓዙ ሹፌርና ተሳፋሪዎች በጉዟችሁ ላይ ተጂ አስጎሪ ትሉ ሆለን አልፋችኋል ከተማችን ወሊሶ ላይ ስደርሱ ሰፈራችን ዜሮ ሰባት ላይ በስተቀኝ በኩል የሚገኘው ሰላም ግቡ የሚለው ታፔላ በኮሊደር ልማት ምክንያት ስለተነሳ ሰላም ግቡ። ማቲካ አሪፍ ናት። የሆነ ዶክመንታሪ ሊያወራለን የመሰለኝ የነበረው ለምለው ነገር ሁሉ አንድ መልስ አይሰጠኝ። የማረሰው እንዴት አንድ መኪና ናት ያለች። ልክ ቤተ ክርስቲያን ልሄድ ሲፈልግ መኪና እፈልጋለሁ መኪናው ታጥቦ ቤንዚን ሞልቶልኝ ቁጭ አድርጎ እሱ በእግሩ ይሄዳል። በጠላሁት ቁጥር ወደ እኔ ይመጣል። በገፋሁት ቁጥር ወደ እኔ ይመጣል። አይመልስልኝ። ከመጋባታችን በፊት ሁለት ዓመት ከተጋባን ሶስት ዓመት አምስት ዓመት ሙሉ አንድ ቀን በስተት ይቅርታ ጠየቅ ያ ይቅርታ ካፊ ወቷ ባጠፋ ባላጠፋ፣ ሁል ጊዜ ይቅርታ የሚጠይቀው ሰው ይቅርታ ይለኛል። አንዳንድ ጊዜ ምን ነው፣ ምን ተፈጠረ፣ ሰላም ነሽ ሲለኝ ከማኩረፍ የተነሳ ምክንያቱ ይጠፋኛል፣ እና ቆይ ለሚቀጥለው ጊዜ ጽፌ ነው መጠብቀው ሁሉ ያልኩበትን ጊዜ ያስቡት። እንደዚህ አይነት ባለ ይህን ያህል ኢሞሽኑን መቆጣጠር የሚችል ባል ብቻውን ነው ብዬ አላስብም። እኔ በጣም የፈጣሪ እርዳታ ያለው ፈጣሪ ከጎኑ የቆመለት ሰው ነው እና ጸልዩ። ወንዶች ወንዶችም ሴቶችም አስቸጋሪ የትዳር አጋር ያላችሁ በጸሎት እንደዚህ ሰው እንድትጸኑ ነው መልክቱ። ለምንድን ነው ሁሉም ሰው እየተነሳ ማግባት የጀመረው? ወንዱ የምታገቡ ወንዶች ምኑ ናችሁ ነው? በቃ ነች፣ ይህን ያህል ብቻ ነው መከላከል የምትችሉት። ምኗችሁ ነው? ሁሉም ሴቶች እኮ አንድ አይነት ናችሁ እኮ። ወይ ብርህን የፈለገችው፣ ወይ ገላህን የፈለገችው፣ ወይ እውቀትህን የፈለገችው፣ ወይ ፐርሶናሊቲህን የፈለገችው፣ ወይ አለባበስህን የፈለገችው፣ ወይ ገላህን የፈለገችው ያለውን ያሳቀኝ። እንዴት ነው ማይታያችሁ እስቲ እሷ የምር ፍቅር የምትፈልግ ከሆነ የምር ፍቅር የምትፈልግ ከሆነ እስቲ ስትሞቱ ደደ አብሬው ነው የምሞተው፣ አብሬው ነው የምቀበረው ብላ እስቲ ከጎንህ ትቀበር። አታደርገውም። ካደረገችው ራሱ ምን አይነት ገገማ ነች? ፕሪንሲፕል የላትም እንዴ? እንደዚህ ለአንድ ሰው ብላ ነው የምትሞተው? አቋም የሌለው ሰው ነው የምታገበው ማለት ነው። አብራህ ሞታ ተቀበረች እንበል፣ ያኔም አንተን አደል የወደደችው። አስመሳይነቷን ሳናደንቅ አላልፍም። ነፍስህን የፈለገችው፣ ነፍስህን የወደደችው፣ አንተን አደል የፈለገችው እስቲ እሷ ትክክለኛ ግራ ጎንህ ከሆነች እሷ ሰው ከሆነች እስቲ ሳታውቅህ ትውደድህ። እስቲ በቃ እንደተፈጠርክ ምንም ሳታውቅህ ትውደድህ። እስቲ በፍጹም አታደርገውም። ሳታውቅህ ከወደደች ደግሞ እንግዲህ ልኝ ላንተ አልነግድህም። እንግዲህ መቼስ በቃ የቅድሙ ባል እንደዚህ አይነት ጓደኛ ቢኖረው ኖሮ በጣም ከባድ ይሆንባት ነበር ህይወት። ለማንኛውም ሳታውቅ እስኪ ትውደድ ያላትን ነገር። አመሰግናለሁ። እየሮጠ የገባው ሊያለቅስ ነው። ቤት ከገባም በኋላ እንዴት ለቅሶ እንደተቀመጠ ማየት ነበረብን። ሁለተኛው በጥቁር ፌስታል ይዘግባ እንደ ሀሳብ። እሺ፣ ዘንድሮ ማንሰማው ጉድ የለም። አንዳንድ ፖድካስቶች ማያመጡብን ጉድ የለም። ስ ሰምተን እንምጣ። ቴኪንግ ሚ አውት ሲኢንግ ሚ እኔ ማይ ክራይቴሪያ እነማን አንድ አምቢሽስ መሆን አለብን በጣም አምቢሽስ እኔ ዴቲንግ አብሮክ ፖቴንሻል ያለው ሰው እሱ ይከብደጋል። ቢካዝ እኔ አሁን 28 አመት ነኝ። ዴት ማድረግ የምፈልገው ከ30 በላይ ነው። እሺ ብዙ ሴቶች ስደግፏት አይቻለሁ። ማለት ሴት ልጅ ምርጫ ሲኖራት የራሷ የምትፈልገውን ነገር ስትናገር ደስ ትላለች ብላችኋል። እኔ የምፈልገው ልናገር ነው እንዳትቀየሙኝ። እሺ እኔ ከሴት ልጅ መጀመሪያ አንገት ቢኖራት ደስ ይለኛል። አንገቷ ረዘም ያለ አንገት ይኑራት። ብቻ በቀን ስድስት የማትበላ ሴት ደስ ይለኛል። መሮጥ የምትችል ደስ ይለኛል። ቁርስ፣ ምሳ፣ አራት መስራት የምትችል ሴት ወድ አለው። እሷን ነው ማግባት የምፈልገው። ሌላ ገንዘባው ገንዘብ እስከ 28 ዓመቷ ገንዘብ ቢኖራትም፣ በየፖድካስቱ ገንዘብ ያለው ሰው ነው ማግባት የምትፈልገው ሴት ማግባት የምፈልገው የምትል ሴት አልፈልግም። ሌላውና የመጨረሻው ድንገት እተውት ድንገት ጠላት ቢመጣ ብንሰደድ ምናምን ቢያንስ ቁጭ ብላ መሽናት የምትችል ሴት ወዳለሁ። ማለት መቀመጥ አቅቷት ብቻ እኔ እንጃ። ቅርጽ ያላት ሴት ወዳለሁ፣ ልክ እንደ ውሃ ቅርጽ የሌለው ነገር አልፈልግም። ብቻ ብዙ ነው ፍላጎታችን። ግን እንደዚህ ወንድ ልጅ ሲናገር ለምን ለምን አታክ ታረጋለህ፣ ሴቶችን ነው የምትሉት እንጂ ፕሪፈረንስ ያለው ወንድ ደስ ይለኛል አትሉ በሴትስ ሲሆን ሴት ልጅ የፈለገችው መብትክ እኮ ነው። ያው መብትክ ነው። እንደዚህ እንደዚህ አይነት ሴት እወዳለሁ፣ ወንድም ሴትም የሆነች ሴት ሁላ እወዳለሁ ማለት መብትክ ነው። ችግሩ ምንድነው? እሷ ሜንሽን ማድረግ አልነበረብህም። ሲጀምር ሀሳባችሁ ራሱ አይገናኝም። ሀሳባቸውም አልተገናኘብኝም። እሷ ያለችው ሌላ፣ እሱ እያለ ያለው ሌላ። እሱም እንደዚህ አይነት ሴት እወዳለሁኝ ቢል ማን ይከለክለዋል? ከሴት ጋር ያለው ፉክክር ልጅ መቼ እንደሚያበቃ አላቅም እንጂ እሷ ግን ያለችውን ነገር ሴት ስለሆንኩኝ ሳይሆን ሰው ስለሆንኩኝ በአጠቃላይ ወንዶችም እርግጠኛ ነኝ ወንድ የሆናችሁ ወንዶች ይሄ ሀሳቡ አይገባችኋል ብዬ አስባለሁ። ያለችው ሀያ ስምንት አመቴ ነው ረፍዶ ያላሁን ፖቴንሻል ያለው ልጅ እንኳን እኔ አልቀበልም። መንገዱን ያገኘ በቃ የተስተካከለ ወንድ ነው ዴት ላደርግ የምችለው ምክንያቱም ታላቄ ሰላሳ አመት ሰላሳ ሁለት ምናምን እያለ ስለሆነ እሷ ዴት ልታደርግ የምትችለው በዛ እድሜው መንገዱን በትክክል ካላገኝ፣ ገንዘብ እራሱ አላለችም። መንገዱን የሚሰራው ስራ ካለው እራሱን መምራት የሚችል ወንድ ካልሆነ ዴት ላደርግ አልችልም አለች። ሌላ አንተን የሚነካ ነገር እሱን አንተን የሚነካ ነገር የተናገረች እኔ አይመስለኝም። ሁሉም ሴት እንደዛ መሰለኝ የሚያስበው በቀጥታ አምስት ዓመት ስድስት ዓመት አሁን ዴት እያደረገች መቆየት የምትፈልግ ልጅ አይደለችም። ቀጥታ ከተገናኙና ማች የሚያደርግ ነገር ካላቸው ወደ ትዳር ነው የሚገቡት። ስለዚህ ወደ ትዳር ለመግባት ደግሞ አዎ ገንዘብ ያስፈልጋል። ገንዘብ ለማግኘት ደግሞ ያ ሰው መስመሩን ማግኘት መቻል አለበት፣ አይደለም? እንደ ሳይድ ሳይያዝ በቃ ይሄ ያለው እኮ እውነታ ነው። አንተ ግን ዘለክ ፊዚካሊ እሷን አታኮ ወደ ማድረግ ገባክ። ይሄ የሚያሳየው የተናገረችው ነገር ጋር ሳይሆን ችግርክ እንዲህ ስታያት በቃ ደበረክና ይሄ ኢጎክ ነው። ሀሳብህን ሀሳብ እያመነጨ ሲያቀርብልክ የነበረው ኢጎክ ነው እንጂ ሌላ ምንም ችግርን ያላየውበትም በእሷ ሀሳብ ላይ። ማነው? ምንድን ነው ምንድን ነው? የሚታይኝ ምንድን ነው ይሄ መናማ እንደ ምንድን ነው? አንተ ምንድን ነው ይሄ ምንድን ነው? ለማንኛውም ስንት ገጽ እንደሆነ ለነገረኝ ሽልማት አለው። ስንት ገጽ አራት ሰዓት ሙሉ አፋችንን ከፍተን የሰማነው ታሪክ እንግዲህ በመጽሐፍ መጥቶልናል። እስኪ ካገኘሁት እጄ ላይ ከገባ መጽሐፉ አንብቤው ሪቪ የምናደርገው ይሆናል እዚሁ ቻናላችን ላይ ማለት ነው። ለዛ ነው አትጥፉ ምላችሁ አንኮንዲሽናል ፍቅር ማለት እንግዲህ ይሄ ነው ሁላችሁም እንደዚህ ተወዳችሁ እንደዚህ ወዳችሁ እንድታገቡ መኝላችኋለሁ እስኪ አሜን በሉ እሺ ኦሪጂናሊ ሙዚቃ የተሰራው ኤፍ ማይነር ላይ ነው እኔ ግን የሰራሁት ዲ ማይነር ላይ ነው አንጠልጥዬ ማለት ነው የሚቀጥለውን ዜማ አቤት ያንተ ምላስ ምትለዋለች ፒክ ፖይንቷ ላ ምትለዋ ፊደል ያለችበት ቦታ ነው ፒክ ፖይንቱ እሱ ነው፣ የመጨረሻው ማለት ነው። ሁለተኛው ዜማ አቤት ያንተ ምላስ፣ ህይወት ይቀምማል በመውደድ አስተማ በፈቅር ያክማል፣ በፍቅር ደለለኝ ቀለህላ አድመጠው፣ የፍቅር ውዳሴ ጆሮን ያጠፍተው። ቀላል አይደለም፣ ትንሽ እኔ ሬንጅ ሰፋ ያለ ስለሆነ ብዙ ላይ ቸግረኝ ይችላል እስኪ የሺ ትችላለች የምትሉ ላይክ። እኔ ግን መጀመሪያ ሳያት አላወቅኳትም። ሻሿ እና መነስሮ ገን መተናል። አንድ ሺህ ሰው ሜንሽን አድርጎናል። ፓፓያ ግን መክተፊያ ላይ ምን ይሰራል? አንቺ ምን ልትከውኝ ይሆን? የአራዳ ልጆች ፈራን፣ ምግብን ፈራን። የሚሆነውን ከማይሆነው ደበላልቀው እያሳዩን ፈራን ምግብን ፈራን። ቲማቲሙ ይልሻል፣ ድስቱስ ገብተው ልሻል፣ ዘይቱ ተከትሎ ልሻል። እህቴ፣ እኔ ለአንቺ ፈራው፣ እኔ ለአንቺ ፈራው። እንዲህ ከሄድሽ ገደል ነው፣ እንዲህ ከሄድሽ ገደል ነው። አካሄዷ አያምርም፣ አካሄዷ አያምርም። ኦሌኞሻ ፓፓ ያውት ያንቺ አይነቷን አግብቶ ከማረር ሁሉ ጌምስ ላይ በአፍ አተር መብረር እኔ ካፒቴን በሆን ይሻልኛል። ለአራዳ ልጆች ፕላኔን ባሽከረክር ሊንኩ በወል ያለላችሁ የጉድ ሀገር ገንፎ ይኸው የሚፈጀው እኔ በቃኝ። ደግሞ ሀበሻ ናት እጁ ያስታውቃል እኮ። እሱን ነገር ባለሙያ መጥቶ ቢሰራ አይሻልም? ከመጀመሪያው ነው። እዚህ ቤት ስራ በሙያ የሚሰራው ዙሩ ያላለቀ እንጀራ ይዘሽ ስትመጪ እኮ ባለሙያ ይምጣ አላልኩም። ምርሽዳ ገንፎ አቅርበሽ መኮረኒ ነው ስትይኝ ባለሙያ ይምጣ ብያለሁ። ሁሉም እዚህ ቤት በልምድ ነው የሚሰራው። ስለ ሙያ አታውሪ። ምርሽዳ ታይ ታበርጨሳ እንደ ጀማሉ ነው ነው የሚቀሩት። ጀማል ማነው? እኔ ጠላቴ ብዙ ነው። መቼ አላስታውሰውም። እሱ ብሎ ለምጥ በለምጡ ነው መሰለው። ወስደሽ መሰካት ነው በቃ። የሞተ አባትሽን ድምፅ ነው ማሰማሽ ማን ነው ማን ነው ጠራኝ እኔ ሙርሽዳ ልታየው ሙርሽዳ ለምንድን ለምንድን ነው ረገጥሽኝ ብለህ ከዚህ በኋላ ቀላል ነው ባለሙያ መቶ ይሰራዋል ባለሙያ ስላልሽኝ ነው እኔ አይደለም ቅርብ ነው ባለሙያ መጥቶ ይሰራዋል። ደስ ይላል። እግዚአብሔር ከሰጠኝ ዕድሜ ውስጥ እምወደው ዕድሜ አሁንን ነው። እናቴን ለማቅበጥ ገንዘቡን ሳይሆን ልቦናውን የሰጠኝ እግዚአብሔር እናቴን ለማቅበጥ ልቦናውን የሰጠበትን ዓመታት አብዝቼ እወዳቸዋለሁ። ይህ ፎቶ ለእኔ ብዙ ይናገራል። ታሪኩ እንዲህ ነው። ወላጅ እናቴ አንድ እኔም ብቻ ወልዳ በጤና ችግር ምክንያት ሕይወቷ ባለፈበት ወቅት ለማስታወሻ የተነሳ ፎቶ ነው የምትመለከቱት። አባቴ ከሷ በኋላ አንድ ዓመትም ሳይዘገይ በጦርነት በግዳጅ ወጥቶ ህይወቱ ያለፈው ነው ካፕቴን አብርሃም ስንቄ። እዚህ ጋር የምታዩቸው አሳዳጊ እናትና አባት ሆነው ቦታውን የተኩት አያቶቼ ናቸው። ይህቺ አክስቴ ናት። እቺ ደግሞ እኔ ነኝ። ታዲያ ይህችን ሴት ዛሬ እንድትመለከቱልኝ ወደድኩ። አንድ ወልዳ አንድ ቢሞትባት፣ የሙት ልጅን ለማሳደግ ኃላፊነት ስለወሰደች ስለአንዲት እናት ነው የማወራችሁ። እነዚህ እኔን ያሳደጉ በታማኝነት ለአመታት ከጎኔ የነበሩ የእናቴ ጓደኞች ናቸው። ይህ ሁሉ ከመከሰቱ በፊት ግን አያቶች እኝህ ነበሩ። ሻለቃ ለማ ስሜ እንዲሁም ወይዘሮ አበባ ኃይሉ። ይህቺ ደግሞ የኔናት ሰሜነሽ፣ ሰሜነሽ ለማ ከውበት ከስነ ምግባር ከቁመና ሰው ሲያወድሳት የነበረችው የኔናት ደግሞ ይቺ ነበረች። እኔን ነፍሰ ጡር ሆነ በልጅነት እድሜዋ በትንሽ ቀን ህመም ህይወቷ ያለፈው እናቴ ይቺ ነበረች። ታዲያ ለአያቴ ካለችበት ከሄደችበት ስትመለስ የልጇን የሶስት ቀን ሬሳ ነበረ ለቀብር ጠበቃት። ታዲያ ከልጅነቴ ታሪክ እስቲ ትንሽ ጀባ አልበላችሁ። ጠዋት እኔን ትምህርት ቤት ታደርስና እማላቆ ቦታ ትሄዳለች፣ ደርሳ ትመጣለች። ድጋሚ ለምሳ እቤት ገብታ ምሳ ቀይዛ ትመጣለች። እኔ ጋ ምሳ ታበላኝና አሁንም የሆነ ቦታ ትሄዳለች። ከሄደች በኋላ ትመለስና መቅሰስ ሰርታ ወይ ትምህርት ቤት ውስጥ ወይ ደግሞ እቤት ታበላኛለች። ደግሞ አሁንም የሆነ ቦታ ትሄዳለች። 11 ኪሎ ሜትር ጠዋት ትምህርት ቤት አደርሳኝ ወደ ሆነ ቦታ ስትመለስ፣ 11 ከምሳ ሰዓት በኋላ 11 ስትመለስ፣ 11 ማታ 11 11 የት እንደምትሄድ ታውቃላችሁ? ወደ ልጇ መቃብር ቢሾፍቱ ሩፋኤል ቤተክርስቲያን ነበር የምትሄደው። ይሄ ሁሉ ሲሆን ታዲያ ሰቆቃ አለባት። እስከ 13 ዓመት ድረስ እኛ ነን እውነተኛ እናትና አባትሽ ብለው ስለዋሹ ምሳ ከልጆች ጋር ስጫወት የእናትና የአባቴን ሞት እንዳያረዱኝ መጠንቀቅ ነበረባት። ከሰው መብላት፣ ከሰው መገናኘት፣ ከሰው ማውራት ለእኔ ለእሷ አደጋ ነበር። ግን ያን አይገባኝም። ጨዋታ ስከለከል መውጣት ስከለከል ፈርጄ ነበር። ከፍተኛ ፍቅር ለእሷ እንደነበረው የሚታወቀው አብርሃም ታዲያ መውረድ ከነበረበት በታች ሄሊኮፕተር አውርዶ በሚመታበት ወቅት ነበር በጦርነት ይኑር ይሙት በማይታወቅበት ቦታ እስካሁን ድረስ ሬሳው ሳይገኝ በህይወት ይኑር ይሙት ሳይታወቅ ለቤተሰቡ ሚስጥር ሆኖ የቀረበት እለት የመጣው ይህ ከአየር ኃይል አባላት ከጻፉት መጽሐፍት ላይ ተነሳተ ራመድ ከሚል መጽሐፍ ላይ የተወሰደ ነው። ታዲያ አሁንም ርዕሴ ልለቅ አልወደድኩም። ላውራችሁ የፈለግኩት የወታደር ሚስት ፀጉሯን ቆርጣ ድንበር ለማስከበር ከባለቤቷ ጋር የሄደች ለቃሏ የታመነች በእምነቷ የጠበቀች ቁጥብ ሴት ንብረት ሸጣኔን ያሳደገች ቆራጥ እንዲሁም ቡቡ አንዲት እንስት ይህችን እንስት ላስተዋውቃችሁ ስለፈለግኩ ይህንን ታሪክ ለምን ነገር ሽንትሉኝ ይሆናል መከራን ተስፋን እምነትን ፍቅርን ቃል ኪዳንን በአካል ያየሁበት ቃል ኪዳን ሲወለድ ያየሁባት እናቴን ታሪኳን ለዓለም ማሳወቅ እንዳለብኝ ስለሚሰማኝ ነው። በረፈደ ዕድሜዋ እምክሳት በራሷ ጽሑፍ ከሆነ ይህንን ጽሑፍ አማተር ነኝ፣ ስትሮንግ የሆነ ናሬቲቭ መጻፍ አልችልም፣ የጻጻፍ ዘይቤ አላቅም፣ ጸሐፊ አይደለሁም ብዬ ስለማስብ ለዘመናት ያስቀመጥኩትን የብዙ መከራዎች ውጤትን፣ እምነትን፣ ተስፋን ላሳያችሁ ስለፈቀድኩ የዚህችን የጀግና እናት ተጋድሎ መደፈርን ጦርነትን ትዳርን፣ ማጣትን፣ ልጅን ማጣትን፣ ድህነትን፣ ማግኘትን፣ እምነትን፣ ተስፋን፣ ፍቅርን፣ ህይወትን በጠቅላላ በእናቴ ውስጥ እኔ ለእኔ እናቴ በሐቁ ከሄድን በአያቴ ውስጥ ስለማገኘው ይህን ታሪክ ተስፋ የሆነን ዘንድ ለትውልድ እንዲቀር ስለፈለግኩ የመጽሐፍት አሳታሚዎች፣ ስለ መጽሐፍ እውቀት ያላችሁ፣ በአጠቃላይ ልታግዙኝ የምትችሉ ሰዎች በውስጥ አናግሩኝ። ይህንን ማድረግ የማትችሉ ደግሞ እኔን የወደዳችሁ ከኔ ጋ የሆናችሁ ለአመታት አብራችሁ የተጓዛችሁ ለብዙ ሰው ይደርስ ዘንድ ሪፖስት፣ ላይክ፣ ሼር በማድረግ ለሚመለከተው አካል እንዲደርስልኝ እንድታግዙኝ ስል እጠይቃለሁ። ታዲያ መከራ የወለደው ልጅ ምን ይመስላል የሚለው እኔንም በዚህ መጽሐፍ ውስጥ ታገኙኛላችሁ። ሰላም ሁኑልኝ። የልጅማኛ እውነትም የልጅማኛ እኛ እንግዲህ ከፊክሽን ባዮግራፊ ማንበብ በደንብ የሚመቸን ሰዎች መጽሐፉን በጉጉት ነው የምንጠብቀው። እንደምታግዟት ተስፋ አደርጋለሁ። ይሄ መጽሐፍ ከወጣ አንድ የልጅ ማኛን አንድ የዶክተር ኖን መጽሐፍ ካገኘዎት ለአንዳንድ ሰብስክራይበሮቼ የምሸልም ይሆናል ማለት ነው። ግን ሽልማቱን ለማግኘት ኮሜንት ላይ የሆነ ነገር ጻፉና ከዛ ውስጥ እንመርጣለን ማለት ነው። አብራችሁኝ ስለነበራችሁ ከልብ ነው የማመሰግነው። በቀጣይ በሌላ ቪዲዮዎች እስክንገናኝ ቸር ሰንብቱ።